ቢያንስ ሩቴ ከአባቷ ከአባቷና እናቷ ጋር ብትሆን ኖሮ ማለት ነው እናቷ ወይም አባቷ እርግጠኛ ሁኜ ምነግርሽ ቀጥታ ማለት ነው ቤት ስትሄድ ሩታ ማለት ነው አብርሽ ጋር ነበር የሚደውሉት ምንድነው ችግር ለምን እንዲህ ተፈጠረ በምን ስንፍታው ካሜራ ፊትም ማስመጣትም አያስፈልጋቸውም ነበር ገባሻ አንድ እውነተኛ አባትና እናት ባለተዳር ሆነሽ ቤትሽ ጥለሽ ቤት ወደ ራስሽ ቤት ወደ እናትሽ አባት ስትመጪ ቀጥታ ባልሽ ጋር ነው የሚደወለው፣ ምንድነው ችግር ተብሎ ችግር ተነግሮ ይቅርታ ማለት ካለበት ይቅርታ ይላል፣ ሽማግሌ ማስመጣት ካለበት ሽማግሌ ይዞ ይሄዳል እንጂ ናይ ረፊ የራሱ ጉዳይ ናይ ረፊ ወይም ተዩ አይባልም። አላልዋት ምችልጅ ናይ ረፊ ነው ያሏት። ረፊ ረፍት ያስፈልግሻል ብሎኛል። እነሱ የወሰኑት እኔ የወሰንኩት ለምን መወሰን አስፈለገ? እነሱ ምን ቤት ናቸው እስከመወሰን ነሱ እኮ አደለም። እነሱ ረፊ አለኝ ወስነናል ብላለች ነው አላላ። ተነጋግረን እኔ ነኝ ያለችው አይደለም? በኋላ ነው እኔ ነኝ። እኔ ውሸት አልወድም። ትራስ እዚህ ጋር እንዴ አብርሃም ሳጠፋ በትክክል ነቅፋለሁ ብላለች ብላለች ረፊ አ እኔ ወስኛለሁ ነው እንጂ ወስነውልኛል ቤተሰቡ ጋር ቤተሰብ ጋር ወስነናል ነው ያለችው። ከቤተሰቦቿ ጋር እንደወሰነች ነው የተናገረችው። በደንብ ሄደች፣ ስሙት። ከቤተሰብ ጋር እንደወሰነች ነው። እኔ ደግሞ ሁሉ ነገር ትክክል ናት፣ ግን ቤተሰብ ግን ከቤተሰብ ጋር ሆና መወሰን የለባትም። ኢቭን ከአባቷ አናቷ ጋር ብትሆን ኦኬ፣ ቢያንስ አባቷ ጋር እናቷ ጋር እንደም ለራሱ ማለት ነው። አብሪሽ ጋር ደውለው ነበር ስህተቱ የሚነግሩት ማለት የሚያስተካክሉት። እሺ እነሱ ጋር እረፍት ሰጁ አላት አብሽር ነገ ሌላ ሴት ይዞ ሲመጣ ምን ያርጓት? ነው ሌላ ሊድሯት ነው ሩታ መልሽ ለኝስ ከሄነ እኔ ሳኩ እንደዚህ ያደረጋት አሁን። አብሮሽም ምክንያቱ መጠየቅ አለባቸው፣ እንዳትዬ ምክንያቱ ግልጽ ነው፣ አደባባይ ላይ እያደረጉ ያለው ነገር ነው። እች ድማ ትናንትና ከተናገረው አንፃር ነው ይሄ ነገር እንድታረጋ ያደረጋት አሁን። አዎ ቤተሰቡ ትክክል ነሽ ማናገር ይኖርባቸዋል፣ ወይም ሁለቱም ጠርቶ ላስታርቁ የሚሉ ግን አብሮሽ እያደረገው ያለ ነገር ድማ ቤተሰቡ ላይፈለጉት ይሆናሉ። በዚህ በፊት ያለፈ ነገር ብዙ ነገር ታውቂያለሽ አይደለ ሩታ አሁን ይሄ አይደለም አይደለ፣ አዲስ ነገር አይደለም። ስለዚህ ጌስት ላኩ፣ አንድ አትጻፋ ያስገባችሁ አንዴ፣ ልጨርስና ታወራላችሁ። ድምፅ አለ ላይ ሳይረብሰኝ ነገር፣ አንተ ቆይ ላውራ

አትሰደደ፣ ተረጋጋ። ይሩታ ካላስ ተረጋጋ። ይሩታ ማን ናት? ማን ናት ግን በገብርኤልስ? ማን ናት? ተረጋጋ። ይሄ ተማሩ። በቃ ከስደት በላይ ተማሩ። ትምህርታችሁ መነጋገር እንድትችሉ መረዳዳት እንድትችሉ ሀሳብ እንድትሰጡ እናንተ ብታዩት፣ ሩታ ስለምትወዷት ብቻ መገፋት አይደለም። ቪዲዮ የቀረበላቸው ምግብ ነው። ምግብ ደግሞ መርጣችሁ የመብላት መብት አላቸው። እኛ ደግሞ የመናገር መብት አለ። ስህተት ስና ስህተት ነው። ትክክል ስናት ትክክል ነው። ትናንትና አብርሃም ሲለቁ ለምን አባታችሁ መታቸው ስህተት ነው አላላቸው ውሾች። እናንተ ሀሳብ ስጡ። አሳትቶ ሌሎች አሁን ስራ አስጨርሰሽ አን እኔ ለምሳሌ እኔ የራሴን ሐሳብ ነው የሚሰጠው። እሺ እኔ ሲጀመር ያየሁት ሁለታቸውም ጥፋተኛ ናቸው። አንደኛ እሷ ቤቷን ጥላ በመሄዷ ምክንያት የመጣ ቢመጣ እሱን እኔ ለምሳሌ የመጣ ቢመጣ ከቤቴ እሱን አስወጣዋለሁ ባሌን ማለት ነው አስወጣዋለሁኝ እንጂ ሌላ ሴት አላስገባም ከቤቴ። ወይም ዝም ቦ ያዳምንትን እየመጣ አይፈነጭበትም። አንደኛ እሷ ቤቷን ትታ በሚሄዱ ጥፋተኛ ናት። ግን ደግሞ ወጣችና፣ ማን ነው ቤቷን ጥላ ሂዳ ምናምን ቴሽን ቀርት የምትሉ ማነሽ? አንቺ ደግሞ ማንም ልሁን፣ ሂጂ ወደዚያ ውድኮ ነው

ኋላዝም ሲጀመር ሁሉም ሀሳቡ መስጠት ሀሳብ መስጠት ሁሉም መብቱ ነው። ግን እናንተ ምን ትናፋችን የምከፍቱት ፈጣሪ ትግስ ውስጥ ሰዎች እና ዙዙ ቤት ሄዱ በቃ አሁን ልጆቹ ሀኒ ነብዚህ ሁሉም ተሰብሰቡ። ኧረ በፈጠራችሁ ነገሩን አብርዱት አቦ

እነ ቦዜ እነ ሀኒ ምሬት ተሰብስቧል። እነ ምን ሰላም የሚፈጥር ሰው አለ ብለሽ ታስቢያለሽ? እንደ በዚህ ሰዓት ተጀምራችሁ አንቺ እራሱ ተረጋጊ። ምንድን ነው በትንሽ ነገር እንትን የምትሉ ሁላችሁ? ዛሬ ምን ተሰቅላችሁ ነው? አፍንጫችሁ ላይ ነው እንዴ? ሁላችሁ እንትን ያደረጋችሁ? እሺ እናንተ ምን ተፈጥሮ ነው ይሄን የሚያደርግ ነገር እኔ ማለት ማለት ነው አይደለም፣ እዚህ ጋ እኔ ሩታ እስከ ሰደብሻት እስክትበሉኝ እኔ ሩታ ሰደብኳት፣ ሩታ ነቀፍኳት። እኔ ስህተቷ እንደ ስህተት ደግሞ ስህተት ነው ያልኩት የቤተሰብ ነገር ነው የቤተሰብ ነው የነካቻት

ዙ ቤት ነው መገኘት አለብን። እነ ሀኒም፣ እነ ብዙቺም፣ እነ ጤባ የአብሪሽ ደጋፊዎች ምናምን እዚህ ናቸው። እንግዲህ ታነሱ ለማስታረቅ አንቺ መኖር አለብሽ። ስለዚህ እነሱን አንድ ለማድረግ ዛሬ ቀጠሮ ታይቷል ማለት ነው። ስለዚህ ቤቱን ዝጊውና ሴጣን የሴጣን ጆሮ ይደፈን። የተሳደብሽንም እንዳይቀዱሽ ዙዙ ቤት ሰላምይህምሉነውተቀዳእኔ በአንዱ ስልኬ ዙዙ ቤት ያለ በአንዱ ስልኬ አንቺ ጋገብቼ ነው ሸር አድርጊልኝ፣ ሸር አድርጊልኝ። ዙዙ የት አለ ሸራ

ስራ ሁላችሁ ማለት ነው። ዝዝ ቤት የምታውቁት ከሆነ ኑ፣ ዝዝ ቤት የተባለ ነው ይሄድ በቃ